አናስተናግድም አዎ፣ ለደረጃ ሀና ለ ግብር ከፋዮች ከሐምሌ 2017 ጀምሮ የተሟላ የሂሳብ መዝገብ ይዞ ካልመጦ አናስተናግድም ያለው የአዲስ አበባ ገቢዎች ነው። እና ሰምተናል። ምን ይጠበስ ነው ያሉት። እንዲህ ካሉ ይህ መልእክት ደርሶ አይደለም። ይህ መልእክት እገዛ ለሚፈልጉት ግራ ለተጋቡት ወይም ላላወቁት ነው። እኔ ተዘጋጅቻለሁ። እናንተ ተዘጋጁ፣ እወቁት። ለተባሉ የአዲስ አበባ የደረጃ ሀና ለ ነጋዴዎች ነው። በተለይ በስራ ባህሪ ምክንያት መዝገብ ለመያዝ ቀላል የሚመስሉት ግን ለሚያስቸግሩት፣ አንደኛ አዲስ ንግድ ፍቃድ ላወጣችሁት ነው። ሁለተኛ ቤት በደረሰኝ ለምታከራዩት ነው። ሶስተኛ በትራንስፖርት ዘርፍ ለተሰማራችሁት ነው። አራተኛ በደረሰኝ እቃ ለመግዛት ለምትቸገሩትና ያሉትን ዶክመንቶች ላላዘጋጇችሁት ነጋዴዎች ነው። ታዲያ የቀሮ ሁለት ወራት ብቻ ነው። በቀሮ ሁለት ወራት ያለፈውን የአስር ወራት ክፍተትና ስህተት ሳይዘጋጁበትና ሳያውቁት ወደ ክስረትና ብስጭት እንዳይወስዶት እነዚህን ነገሮች ቢያደርጉ ብዬ እንደ ጀማሪ እመክሮታለሁ። አደራ ጀማሪ ነው ብለው ችላ እንዳሉት ግድ የሎትም፣ ይጠቅሙታል። አንደኛ ከሰኔ 30 በፊት ትክክለኛውና ሕጋዊ ተግባርን በግብርና ታክስ ጉዳዮች ላይ ለመወሰን ወሳኙና ተጽዕኖ ፈጣሪው እርሶ ባለቤቱ ግብር ከፋዩ ነጋዴዎት ነዎት። ሰኔ 30 ካለፈ በኋላ ወሳኙና ህግ አስከባሪው ገቢዎች መሆኑን ይወቁት። ታዲያ ቢረፍትም በቀሮት ጊዜ ይጠቀሙበት። ሁለተኛው በአካባቢው ወይም በስራ ቦታው አካባቢ ጥሩ የሂሳብ ሰራተኛ ይፈልጉ። እውነቱን የሚነግሩት የሚያስተምሩት፣ ከጥፋት የሚያድኑዎት፣ ትክክለኛውን ታክስ እንዲከፍሉ ለሚያበረታታት። በተመሳሳይ እርስዎም እውነቱን ለመቀበል ዝግጁ መሆን አለቦት። ሶስተኛ አዲስ ከሆኑ የብዙ የሂሳብ ሰራተኛ ምሬት ዶክመንት ሲመጣለት በፌስታል በካርቶን ተጠቅልሎ ነው ከሌላ ዶክመንትም ጋር ተደባልቆ ይመጣል። ከቻሉ አስተካክለው አሁኑኑ ይዘው ወደ አገኙት እና ወደ መልካሙ ሂሳብ ሰራተኞች ይሂዱ። የጠፉ ዶክመንቶች እንኳን ካሉ ከሶስተኛ ወገን እንዴት በህጋዊ መንገድ እንደሚያገኙ ሊያማክሮት ይችላል። ምክንያቱም በቂ ጊዜ ያለውና፣ አራተኛ ነባር ሆነው ሰኔ ሰላሳ ካለፉ በኋላ የሚመጡ ግብር ከፋይ ከሆኑ ሐምሌ ላይ ዶክመንት አስቀምጦ ጠፍቶ ጥቅምት ላይ ወረፋ ይዞ ከሂሳብ ሠራተኛው ቀድሞ ቢሮ በመግባት ሂሳብ ሰራተኛው አምሽቶ ሳያልቅለት እየተበሳጩ ከሚወጡ፣ ግብሬን ሐምሌ ላይ ከፍዬ መጨረስ እፈልጋለሁ ብለው ይነጋገሩና ሂሳብ ሰራተኛው በተረጋጋ አእምሮ፣ ሂሳቡን ይጨርስልዎት፣ ዘና ብለው ገቢዎች ሄደው ግብሮን በደስታ ከፍለው እንዲመለሱ ይረዳታልና። ይህ መልእክት ጠቃሚ ከመሰሎ ፎሎ ሼር ኮሜንት ቢያደርጉ ለብዙ የንግዱ ኅብረተሰብ ይጠቅማሉ ብለን እናምናለን።